የእኔ እውነት የሚለውን ዩቱብ ቻናል ሰብስክራይብ አድርጉ ሼር ኮፒ ሊንክ ኮመንት የእኔ እውነት የሚለው ሰብስክራይብ አድርጉ በምንም ይሁን ቤተሰቡን ቤተሰቦች የምታዩት ዩቱብ ይሄ የሰው መርጃ መስመራችን ነው። እህታችንን አበረታቱልን የኔን እውነት ሰብስክራይብስ አድርጉ የሚለውን ዩ ገጸን ማለት ነው። ሰብስክራይብ፣ ላይክ፣ ሼር አድርጉላት ምክንያቱም የምትረዳበት ነው። ሰው የምትበላበት ነው። ሀብቱ የምታካፍሉ ሳይፈለም ሰው የተቸገረ የምትረዳበት መመ የምትጠይቅበት ሰብስክራይብ አርጉ የእኔ እውነት የሚለውን የዩቱብ ቻናል አበረታቷት፣ እህታችንን ጎበዝ ጠንካራ እህታችን ናት። ሼር ኮፒ ሊንክ እያደረጋችሁ ሰብስክራይብ አድርጉላት ቤተሰቦቼ፣ ተመልካቾች ሁሉ። እህቴ ሃኒን አበረታቷት። ሰብስክራይብ አርጉላት። ላይክ ሼር አድርጉላት።